ውህዶች ምን እንደሆኑ ላስሆንሽ ዛሬ የምጠቀማቸው ውህዶች ሆ ጾም በተፈታ ጊዜ ሰላም ቤተሰብ፣ እንዴት ናችሁ? የተስፋነሽ ቻናል ቤተሰቦች ዛሬ ይህን ፀጉር እጅግ በጣም ቆንጆ የሆነ ውህድ አብረን አዘጋጅተን እንቀባዋለን። እናንተም ደግሞ በተለያየ ቦታ ላይ ያላችሁ እነዚህን ውህዶች በአቅራቢያችሁ ማግኘት የምትችሏቸው ናቸው። እነዚህን ውህዶች አዘገጃጀቱን ከመጀመሪያው እስከ መጨረሻው በማየት ፀጉራችሁን በመቀባት ፀጉራችሁን መንከባከብ ይኖርባችኋል። ምክንያቱም ሴት ልጅ ውበቷ ፀጉሯ ነው ይባላል። አባባል ብቻ ሳይሆን እውነት ነው። አሁን ላይ ብዙ ሰዎች ለማማር ብዙ ሰዎች ቆንጆ መስሎ ለመታየት የሚያደርጓቸው ብዙ ጥረቶች እንዳሉ እያየን ነው። እኔም አንችም እሱም የተለያዩ ዊጎችን እየገዙ ፀጉር ላይ የተለያዩ ዊጎችን እየገዙ ጭንቅላት ላይ ማስቀመጥ ነው። እነሱ እነሱ ደግሞ ያው አንችም እኔ የምናቀዋለን። ነፃነት የማይሰጡ በራስ መተማመን የማይሰጡ ብዙ ነገሮች አሏቸውና ስለዚህ ከዚህ ሁሉ ያለሽን ፀጉር ብትንከባከቢና ያለሽን ፀጉር ብትጠብቂው ፀጉር አያድግም፣ ፀጉር እንደዚህ ነው የሚባሉ አባባሎችን ትተሽ ያሉትን ነገሮች እያንዳንዳቸውን እዚህ ቻናል የሚለቀቁትን እየተከታተልሽ እያንዳንዳቸውን ደግሞ እያዘጋጀሽ በትዕግስት ከተጠቀምሻቸው በእርግጠኝነት ለውጥ ታመጭባቸዋለሽ። እስኪ ዛሬ ደግሞ የምጠቀማቸው ውህዶች ምን እንደሆኑ ላስጎብኝሽ። ዛሬ የምጠቀማቸው ውህዶች ይኸውልሽ፣ እዚህ ጋር ሙዝ አለ። ይሄ ሙዝ በእርግጥ እንደዚህ መሆን አልነበረበትም፣ ግን ያው እኔ እኩል ሁሉም ጥቁር እንዲልልኝ ነበር፣ ግን አልጠቆረም። ምንም ማድረግ አይቻልም። ውስጡን ከፍተን አብረን እናየዋለን ከዛ ደግሞ ቀጣዩ ቀጣዩ ደግሞ አብሽ አለ። እንዲሁም ደግሞ እዚጋ ተልባ አለ። ስለዚህ እዚጋ ምንድን ነው የምናደርገው መሰለሽ? እዚጋ መቀነሻ እናመጣለን። እንደዚህ መቀነሻ እናመጣና አብሽ አንድ የሾርባ ማንኪያ እናረጋለን። ተልባም አንድ የሾርባ ማንኪያ እናረጋለን። ከዛ ይህንን ይህንን ውሃ እናንተ ከትካለን እናፈላለን፣ ውሃችንን እናፈላለን። እኔ የጨመርኩት ውሃ ውይ፣ ይቅርታ ሳላሳያችሁ፣ ብርጭቆ ላሳያችኋል። ይሄ እዚ ጋር የምትመለከቱት ብርጭቆ ላይ አይደለም። በዚህ ብርጭቆ አንድ ብርጭቆ ከግማሽ እዚ ጋር የሚያክል ነው የጨመርኩበት። ከዛ አሁን ውሃ ሲንተከተክ ሲንተከተክ ይህን ፀጉር ነው እንግዲህ አሁን የምናዘጋጃቸውን ውህዶች የምንቀባው እንዴት አገኛችሁት? ውዶች ፍቅሮች ማሮችን፣ እናንተም ደግሞ ቤቱን ሰብስክራይብ በማድረግ ላይክ በማድረግ ሀሳብ አስቴት ካላችሁ ኮሜንት በማድረግ እንድሰራላቸው የምትፈልጓቸው ለጸጉር ከስር ጻፉልኝ። ውሃችን ፈልቷል። ስለዚህ እዚህ ጋር ያዘጋጀናቸውን ውህዶች እንደባልቃቸዋለን። አሁን ይሄ ይንተክተክ የጣድነው ውሃ ከፈላ በኋላ ውህዱን እንቀላቅለዋለን፣ እንደዚህ ማለት ነው። ከውሃ ውስጥ እንጨምረዋለን። ከዛ ይሄ በደንብ እስኪንተከተክ እንጠብቀዋለን። እንደምትመለከቱት እንደዚህ ከፈላ በኋላ እንደዚህ በደንብ እስኪንተከተክ ያችሁም እንደመሰለ መልኩ እንደሚችለን ድረስ በደንብ ታፈሉታላችሁ ማለት ነው። ከተንተከተከ በኋላ እንዲቀዘቅዝ ትንሽ ተወት እናድርገዋለን። ከዛ እናጠለዋለን። እዚ ጋ ያዘጋነጀ ናቸውን ሙዞች እንልጣቸዋለን። ሙዙ ግን በጣም የንትን ያለ የመሰለ ሙክክ ያለ ቢሆን ሞር አሪፍ ነው። ያው እኔ ረጅም ቀን ያስቀመጥኩት እንግዲህ ከዚህ የበለጠ እንትን አላለም። ውስጡ እንደምትመለከቱት በጣም የተበላሸ ካለው መጣል አለባቸው። አሁን እኔ ከዚህ መልስ ያለውን ይህንን አልጠቀመውም። ይሄንንም ማለት ነው የምጠቀመው ይሄንን ብቻ ነው። ይሄን ይሄ ፖርት ይጣላል፣ ምክንያቱም በጣም ስለተበላሸ አያስፈልግም። ስለዚህ ይሄኛውንም እንለጠዋለን። ይሄ አሁን በጣም ነው የመሰለኝ። ይሄ በጣም ቆንጆ ነው፣ እንደምትመለከቱት ማለት ነው። እስኪ ይሄን ደግሞ እኔ ውስጡ ይሄ ደግሞ ተበላሽቷል። ይሄን ይጣላል። ብዙ አርጌ እንዲመስል ያደረኩት ምናልባት ግማሹ ጤነኛ ካልሆነ ግማሹ ጤነኛ ይሆናል በሚል ነበረ። እሱም ደግሞ እንዳሰብኩት ነው የሆነው። የሚገርመው ነገር የተበላሸ አይታችኋል። ስለዚህ በዛ አርጌ ባይሆን ኖሮ ያደረኩት ትን ብዬ ነበር። አሁን ይሄ ሁሉም አሪፍ ነው እንደምትመለከቱት፣ አንድ ቀርቶና እስኪ ይሄን ደግሞ አሁን ይሄ ሁሉም እንደዚህ ቢሆን ኖሮ የተሻለ ነው። ለፀጉራችን መፋፋት በጣም ትልቅ ጥቅም አለው። መቀባቱን ብቻ ሳይሆን መብላቱ ላይም። እኔ በእርግጥ ሙዝ ብዙ አልወድም፣ ግን ያው ለፀጉር ደግሞ አሪፍ እንደሆነ ስለሰማሁም አሪፍ እንደሆነ ስለተረዳሁኝም አሁን ላይ መብላቱ ላይም እየገባሁበት ነው እላችኋለሁ። ስለዚህ አሁን የተላጡት ሙዞች ምን መሰሉ የሚለውን ላሳያል። የላጠ ሙዝ ይሄን መስሏል። እንግዲህ በጣም በስሏል። እንደምትመለከቱት እዚህ ጋር የሚጣል ነገር አለ። ካሜራው ላይ ነው በደንብ ያየሁት፣ አላየቱ ነበረ። ስለዚህ እዚህ ጋር ያሉት የአብሹና የተልባው ውሃ እንትን ብሎልናል፣ ወርዷል፣ ቀስቅዟዋል። ስለዚህ አሁን እንደምናደርገው ይህ እንደምትመለከቱት ይህም ይደፋ ነው። አንዳንዶቹ ይህንን ፈጭተው ይቀቡታል። ግን አይነጥ ንፈፀቡ የሚገርማችሁ ነገር በጣም ነው የሚያስቸግረው በጣም ማለት ነው። ስለዚህ አሁን ይህንን አንድ ላይ አድርገን እንፈጨዋለን። መፍጫ ለምጣ መፍጫችን መቷል። ስለዚህ መፍጫችንን እንሰጋለን። እንደዚህ ከተፍተፍ አደረኩት። ከዛ ወደ መፍጫው ጨምረዋለሁ። አይ ቲንክ እዚህ ጋር የተበላሸ ሙዝ ያለው መሰለኝ። በጣም የተበላሸ ነው ይሄ፣ ስለዚህ ይሄን እናወጣዋለን። እዚህ ጋር ቀድሞ አብሽ ያማሰልንበት ሹካ አለ፣ እዚህ ጋር የምትመለከቱት። አብሽ በነገራችን ላይ በጣም ብዙ ጥቅም አለው። ና ችን ትንሽ ላስቀር። እሺ ከዛ የተፈጨው ውህድ ይሄን ይመስላል። እንደምትመለከቱት ያላችሁን ቅባት አንድ የሾርባ ማንኪያ ተጨምሩበት አላችሁ። እኔ የጥቁር አዝሙድ ቅባት ነው የምጨምርበት፣ እና የፈለጋችሁትን መጨመር ትችላላችሁ። የወይራ ቅባት የፈለጋችሁትም መጨመር ትችላላችሁ ማለት ነው። ከተፈጨ በኋላ ነው እሺ የምትቀላቅሉት፣ ምክንያቱም አሁን እዚህ ጋር ታች ከሆነ መፍጫው ላይ ቀርቷል አይደለ ቅባቱ እዛ እንዳይቀር ቀጥ ከጨረሳችሁ በኋላ ነው የምትሉት። አሁን ደግሞ ቅባታችንን እንከርናለን። ከዛ ውህዳችንን ይዘን ጸጉራችን እንቀባለን። ውህዳችንን አዘጋጅተን ጨርሰናል። ስለዚህ ይህን ፀጉር አሁን እንቀባዋለን። አብረን ቤተሰብ አሁን ያዘጋጀትን ውህድ እንደምትመለከቱት ልቀባው ነው። እየተቀባሁት ነው። በደንብ አድርገን ውስጡን ቆዳ ቆዳውን መቀባት ይጠበቅብ ነው። ጸጉራችሁን በምትታጠቡ